እናደጋግሞ ለኢየሱስ ይሁን እያው ብርሃን ክፍል ሀያን እኔ ደግሞ አባታችን ቅዱስ ማቲዎስ በጻፈው በምዕራፍ አራት ላይ መሰረት አድርጌ እናገራለሁ። ይህን ቃል በሁለት ሀሳብ እናገራለሁ። ያንን ሁለት ሀሳብ በመረዳት የሚወስድ ሰው በነገራችን ላይ ሕይወቱ ተለውጦ በነቢዩ ምድርና የንፍታሌም ምድር የባሕር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃንን አየ። አሜን። ሁለት ስማይ በሞት ሀገርና ጥላ ለተቀመጡ ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። አሜን።